ሰላም አለይኩም ወራህመቱላሂ ወበረካቱ፣ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ከፋጥማ ነት መሀመር መጥቻለሁ። እንግዲህ አቀስታ ባዛርን እስኪ ቀንጨባ እናርግማት። አቀስታን በጋራ እናልማ ይላል እንግዲህ። ስገባ ቀጥታ እቃ ዘጭ አለ ብሎ የሚመጣ ነገራችን ላይ ተጠቁሜ ነው። እንግዲህ ስገባ ትኬት ቁረጣሉኝ፣ ትኬት ቆረጥኩኝ፣ ሀያ ብር ከፍዬ ገባሁኝ ማለት ነው። እነዚህ ኮትሞቲክስ ቅባቶች አሉ፣ ሎሽን አለ፣ የሌለ ነገር የለም። ስንወጣ አብረን እናየዋለን። እስከ መጨረሻው ላይክ ሼር ሰብስክራይብ ያደርጋችሁ እዩት ማለት ነው። ወላሂ ማሻአላህ የሆነ ባዛር ነው። ከደሴ አብዛኛው ከከተማ እስከ ባህር ዳር ድረስ የሚመጡ ነጋዴዎች አሉ። አብዛኛው ምርካሽ ነው። በዛውም ልክ በጣም ጽድት ያለቀ ነው። የምትፈልጉት ማሽን ነገሮች፣ እነዚህ ነመፍጫ ነገሮች፣ በቃ ኤሌክትሪክ ነክ ነዳጅ ነክ ነገሮች አሉ ማለት ነው። ፓትራ ድረስ እነ ሲሊንደር ድረስ አለ ማለት ነው። እነ ኦቭን ድረስ አለ። እነዛን አብረን እናያለን። እናንተ እስከዛው ድረስ ላይክ ሼር ሰብስክራይብ ያደርጋችሁ። አልባሳቶች አሉ። የህፃኖች አልባሳት ለልጃችሁ፣ ለቤተሰቦቻችሁ፣ ለእናታችሁ እንዲሁም ለባተ ቤቶቻችሁ አለ ማለት ነው። እንግዲህ ወደ እቃው እንሄዳለን። ወላ ማሻአላ እንብያለሁ እኔ ማሻአላ ብያል ጨረስኩ ብቻ እየተበደሩም እንደገዙ ሰምቻለሁ ማለት ነው። ብራቸው እያለቀ ወላሂ መቶ ምናምን ሽብር አይጠቅማችሁም። ገብታችሁ ማለት ሁሉም አይነ አዋጅ ነው ማለት ትጽድት ያለቃለ ማሻአላ። እና እናንተ ደግሞ ላይክ ሼር ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩልኝ ማለት ነው። ብዙ ብዙ ሰው እንዳይልኝ ይረዳኛል። ላይክ ሼር ሰብስክራይብ አድርጉት። እነዚህ እንደምታዩት ቁርጥ ሳህኖች ናቸው። ማሻላ ነው ተዘርድሯል። ያው አንዱ መቶ ብር ነው ማለት ነው። አንዱ መቶ ብር ነው ቁርጥ የቁርጥ ሳህን። ያው ይሄ ደግሞ ወጥ ማማሰያ እንጨቱ ነው። አብዛኛው ብዙ ነው ነው ለማፍጠን ነው የሞከርኩት። አብዛኛው አላስቀርጾ ብለው በግድ። ይሄ ጁስ መፍጫ ነው። እነዚህ እነዚህ እንደምታያቸው ጁስ መፍጫዎች ናቸው። ወላሂ ማሻላ የሆነ ጁስ መፍጫዎች ናቸው። እንግዲህ ዋጋ ደግሞ ቀጣይ ቪዲዮ እነግራችኋለሁ ማለት ነው። አሁን ብቻ የተመቻቸውም ቪዲዮ ካለ ማሚ ይሄን እፈልጋለሁ ይሄን ይሄን አድርስ ቢንመሉኝ ቀጥታ ቪዲዮ ቪዲዮ የምሰራላችኋለሁ ዋጋውን ማለት ነው። ጊዜ ታለን ማለት ነው አንድ ወር ወይ ከምናምን የሚቆየው እነዚህ ሰዓቶች ናቸው። ሰርፕራይዝ ማድረግ ተመፈል ከፈለጋችሁ ጊዜው እንዳይሄድ ታይረፍድ ግዙ ማለት ነው። እነ ሶላር አሉ። ይሄ ሰርቪስ ታያችኋል። ወርቃማ ሰርቪስ መስታወት መስታወት ነው። ኢንሻአላህ ብያለሁ። ይሄ እንደምታዩት ወላሂ ብታይ፣ ብቻ የውጭ እቃ ዘጭ አለ። እዚህ የውጭ እቃ ሁሉም የውጭ እቃ አለ እዚህ። ይሄ ስቶቡ ይታያቸዋል። ማሻአላህ፣ የሆነ ስቶቡ ወሽ ናቸው። ማሽን ተብዬ በቃ ገብቷል። ምን ልበላቸው፣ ገብቷል፣ ገብቷል ማለት ነው። እዘዙ፣ ቁጥር አስቀምጥላችኋል። የተመቻችሁ ካለ ሰርቪሶቹ፣ ስቶብ፣ ከሌላችሁ ስቶብ ግድ ነው በቃ እዛ ሆናችሁ መሟላት ያለባችሁ ብቻ ካርጎ የምታደርጉት እንዳትሙ ይታያችኋል። መዝቃዎች በቃ እዛ በጃችሁ የምታጥቡት የምትሰሩት በቃ እዝህ አለ ማለት ነው። እዩ እዩ፣ ጥቃ ታያችኋል። ፌርሙሶቹ ምናም፣ ጁስ መፍጫ በቃ ምንም፣ ብቻ የሚጎል እቃ ያለ አይመስለኝም። ሁሉም በቃ አንድ ጥቃ የተባለ አንድ ጥቃ የተባለ ብዙም ቅናሽ አለው፣ ይሄ ባዛር የተባለው በነገራችን ላይ ቀነስ ቀነስ ያደርጋል ተብሎ ነው እንግዲህ፣ ብዙም ማው ቀነስ ያደርጋል ይታያችኋል። ፓትራ ዳቦ ፓትራ እስከ 16000 ብር አለ። ትልቅም ትንስም አለ፣ እስከ 12000 አለ። ይሄሳ ኦቨን ይታያችኋል። ማሻአላህ የሆነ ኦቨን ነው። እዛ ዞን ላይ እንዳያመልጣችሁ፣ አብዛኛው እያለቀ ነው። ይሄ ደግሞ አሳምሳ በሙሉና መጠባበሻን ታውቁታላችሁ መቼም ማሻአላህ፣ ማሻአላህ፣ ማሻአላህ የተባለ በቃ አቀስታ በቃ ምን ልበላችሁ፣ እርገት ላይ ናት ማለት ትችላላችሁ። እና ያደገች ነው ማሻአላ ተደግልን ይሄ ነገር ግን እንደው ቢከፍቱት በጣም የሚያዋጣ ይመስላችኋል። ማለት በጣም ገዢ በዛው ልክ ነው። አሁን ሲገዙት በታዩ ሰው የሚገዛው ጉድ አጥቆ፣ እየተበደረ የተበደረ ነገር ያቻለ ማለት ማውጣት ስለማይችል ደግሞ ማለት ሀያ ብር ከፍሉ ተወጣ መልሶ ሀያ ብር ከፍሎ ነው የሚገባው። እና ያቺ ለንትነው ለማለት በቃ እየተበደሩ ለራሱ እዛ ውስጥ ነው እየተበደሩ የሚገዟሉ። እና እንዳያመልጣችሁ፣ ገንዘብ ያላችሁ እቃ ምረጡ፣ በመረጣ ስክሪንሹት እያነሳችሁ። በነገራችሁ ላይ የተመቻችሁን ስክሪንሹት እያደረጋችሁ ላኩልኝ። እኔ በዛ መሰረት ዋጋ ምነግራችኋለሁ፣ እገዛላችኋለሁ ማለት ነው። እንገዛለን እነዚህ ኦቭኖች አሉ ረብለ ምንም አይጠይቁላ። ማሻአላህ የሆነ ቤት እቃ ነው። የቤት እቃ ብቻ እንደዚህ አምሮ ቀርቦ አይችም አላቅም ማለት ነው። ብቻ ምን ልበላችሁ እቃ ሊኖር ይችላል፣ በየስርፋው ሊኖሩ ይችላል። ግን እንደዚህ ደረጃውን ጠብቆ አይመጣም። ምክንያቱም የቱርክ ምርት አለ፣ የቻይና ምርት አለ፣ የኩዌት ምርት አለ፣ የብዙ ምርት አለ። በጣም የብዙ እነዚህ ብታዩ በቃ ብቻ ብዙ የሚያማርጣችኋል እያያችሁ እና የአንደኛ የቱርክ ምርት አብዛኛው ስላለ ነው፣ ታያችኋላችሁ። ይህ እኔ ስሙን አላውቀውም፣ እናንተ ስሙን ታውቁታላችሁ። ምክንያቱም አብዛኛው ስለምትጠቀሙት ማለት ነው። እነዚህን በጣም ይኸዋቸው፣ በጣም በእንፋሎት የሚያበስሉ ናቸው። እነዚህ ትልቅም አለ፣ ትንስም አለ። ወላሂ ማሻ አላህ ነው። ብቻ ለመቀረጽ ለራሱ ላልተመቸኝ ማለት ነው። አለፍ አለፍ እያደረኩ ነው የቀረጽኩት እንጂ በጣም ቀውጢ እቃ ነው። ደሞ እናቴ ጋር እጅ በሰፊ ያሳያችኋለሁ። ወላሂ እርግጠኛ ነኝ እንደምትወዱት እርግጠኛ ነኝ ምንም አልጠረጠሩም። ታያችኋ የቃብዛት ብዛት በቃ፣ አንደኛው ጋር ትከራከራላችሁ፣ ደስ ካላላችሁ ደግሞ ሌላኛው ጋር ትሄዳላችሁ። ምክንያቱም በርካታ ነጋሪዎች መጥተዋል ማለት ነው። በርካታ ነጋሪዎች ስለመጡ እናንተ እየተከራከራችሁ መግዛት። ይሄ የሴቶች ኮስሞቲክስ ነው በነገራችን ላይ ፀጉር ማለስለሻ ፀጉር ማበጠሪያ በማሽን ማለት ነው። እነዚህ ጸጉሩ እንትን ማለቻ እና ይሄ የሴቶች ብቻ የሴቶች ሁሉ ነገር አለ ማለት ነው። እዛ በነገራችን ላይ ካርጎ የምታደርጉት ነገር እዚህ ሁሉም ነገር አለ፣ ካርጎ እንዳታደርጉ። ይሄ ፍራሽ ነው። እነዚህ ፍራሾች ናቸው። ቆንጆ ቆንጆ ፍራሾች ናቸው። ሜትር ከሃምሳ አለ ማለት ነው። ሜትር ከሃያም አለ። ቆንጆ ፍራሽ ማለት ነው። ለሜትር ከሃምሳ አልጋ የማይተረብሽ አልጋ ነው ማለት ነው። በጣም ኮንፎርቶች አሉ። መጋረጃ እራሷ አለ። አራት ሜትር እንትን ማለት ነው የፍሬንች ዶር። ይሄ እንደምታዩት የፍሬንች ዶር መጋረጃ ነው። ቆንጆ መጋረጃ ነው። ወላይ አራት ሜትር አለ። ሁለት ሜትር አለ። ዘጭ አለ። እነዚህ ኮምፎርቶች ናቸው። ማሻአላህ የሆነ ኮምፎርት ብርድ ልብስ አለ። ብቻ በቃ ሁሉም ነገር እንደ እያያችሁት እንደሆነ እርግጠኛ ነኝ ማለት ነው እዛ የምትጠቀሙበት እዚህም እንዳለ እያወቃችሁ ነው። ብቻ እዛ ሀገር ለካርጎ፣ ለቀረጥ የምታወጡት ነገር የሚኖር አይመስለኝም ከአሁን ወዲያ። ምክንያቱም ያያችሁ ነው ሀገራችን ላይ ይሄ ካሜራው ቅንበር ነበር አይደለም። እኔ ዛሬ ጠዋት ነው የቀረጽኩት ማለት ነው። እና ብቻ ማሻላ ነው ብቻ ውድጃ፣ ሁሉም ነገር የአልባሳት ነው። የወንዶች አልባሳት አለ፣ የሴቶችም አልባሳት አለ የህፃኖች አልባሳት አለ በነግራችን ላይ የሶላር ማሸጫ ላይ ብቻ አለ እንደምታዩት ሶኬት ይህ ባለ ሶስት አምፖል ባለ አምስት ባለ ስድስት አምፖል ሶላሮች አሉ ብቻ ያማርጣቸዋል ብዙ አማራጭ አለ እዚህም አንድ ነገር ያለ ሌላም ምስርፋ ነገር ያለ ሰፊ ስለሆነ ቦታው ባዛሩ ያማርጣቸዋል በሰፊው ማለት ነው ብቻ አልባሳቶች እነዚህ አልባሳት አካባቢ ነው እቃው ደግሞ እኔ ብቻ እቃው ነው ይገርመኝ። ወላሂ እቃው ምርጥ ምርጥ እቃ እቃ እንዳለ በቃ ያላየሁትም እቃ ለማላውቀውም እቃ እስካሁን ገዝተ ነው የማናውቀው እቃ አለ ማለት ነው። እናንተም በራሱ ቢያንስ አስገዝታችሁን ሊሆን ይሆን ይችላል፣ ግን የምታሟሉት እቃ ሊኖር ይችላል ከዛ አካባቢ ማለት ነው። ምክንያቱም እዛ ሁናችሁ ያላሟላችሁት እቃ እዛ ሀገር መተን እንገዛዋለን የሚባል ነገር አታስቡት። ምክንያቱም እዛ ሀገር መታችሁ ወደ ስራ እንጂ ቢያንስ ወደ እቃ ግዥ ቤት ለማሟላት አትሄዱ። እና ቻ ሁሉ ይሄ አካባቢ ያው ምርጥ ምርጥ ቃለህ እዚህ አካባቢ ማለት ነው። እንደምታዩት ሰፊ ገበያ ነው። ማሻአላህ ብያለሁ። የሽንኩርት መፍጫ በቃ ማሽን ተብዬ በቃ እዚህ ትገኛለች። ማሽን ተብዬ ማለት ነው። ኤሌክትሪክ በነዳጅ ይሄ ኦቭኑ በነገራችን ላይ በኤሌክትሪክ የሚሰራል በነዳጅ የሚሰራል ማለት ነው አለ እነዚህ ሰርቪሶች አልተመቻችሁም? ቆንጆ ናቸው በጣም ዋጋ ትንሽ እንትላለ ማለት ነበረ። ዋጋ አልነገረኝም፣ ንገሬ ብዬው ነበረ። ለሰኔ እናንተና ምንነጋገረው ያና ያለኝ እንጂ እንደዚህ ሚዲያ ላይ ምናም እናወጣው ነገር አይደለም ያሉት። ዋጋ ቢነግርን አሪፍ ነበር። ምክንያቱም እነሱ የሚፈልጉት ታውቃላችሁ በውስጡ እንድታናግሯቸው ነው። እና ይሄ ደግሞ ስቶቦቹ በቃ በሚፈልጉት ስቶብ አለ ሶላሮች ናቸው የአብዛኛው ቤተሰብ ማስደሰት የምትፈልጉ ያው ሶላር አድሽ ነው። ለገጠራማ ማለት ነው። ማሻአላህ ማሻአላህ ማሻአላህ። አብዛኛው ግን አላስቀረጹኝም። በነገራችን ላይ ካሜራ መግባት አልፈለጉም እና አላስቀረጹኝም። ያው በምችለው አቅም ሰዎቹን ያላስገባሁ ማሻአላህ። ተባረክማ ማሻአላህ ተባረክማ እንበል ማሻአላህ ቁንጮ ነው። በጣም ማሻአላህ ብያለሁ። በውሃ ላይ ብቻ አይገዛችሁም። ይሄ ሽንኩርት መፍጫ ነው። እነዚህ ማለት ነው በተለያየ ዲዛይን አለ። አይቸውቹታ ሰርቪሶች ናቸው። ይሄ የእቃ ማጠቢያ መስለኝ። ማሻአላህ ማሻአላህ። እና ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱን ማለት ነው። ማዘዝ ለምትፈልጉ ደግሞ ቁጥር አስቀምጥላችኋለሁ፣ በዛ መሰረት በውስጥ አናግሩኝ። ይሄ ዶ ይሄ ስንት በግ ይሰራል? በእናታችሁ አንድ በሬ አይሰራም? ይሄ ይምር በሬ ይሰራል። ያብረድስ። ብቻ ወላሂ ገዙንም አልገዙንም ብለው ማምጣታቸው ለራሱ ምንጃ በጣም ወድቸዋለሁ። ሁሉንም እቃ ማሻአላ ቆንጆ ቆንጆ እቃዎች አሉ። ካይን ያውጣው ነው የሚባለው። እቺ መደርደሪያ አልተመቻችሁም? እቺ አትች ቆንጆ በጣም ታምራለች። በቃ እንዳየችሁት ነው። ሁሉም ነገር አለ። ማሻአላ ማሻአላ እንግዲህ ቤትን ማስዋብ ለምትፈልጉ ቤታችሁን እዛ ሆናችሁ ማሟላት ለምትፈልጉ ብቻ ነው ይሄ እና ለቀፍ አፍቃሪ እንጂ ዋጋ እየጠይቃችሁ የምትሄዱ አይደለም። ይሄ እቃ በቃ እቃ ላሟላችሁ ቤታችሁን ቤታችሁን አበጃጅታችሁ የጨረሳችሁ ማሟላት ማለት ለምትፈልጉ ይሄ ኮስሞቲክስ ነው። ይሄ ኮስሞቲክስ ነው ማለት ቅባቶች፣ ሎሽኖች